መገንባት የምንጀምረው እነዚህን ሀያ ስምንቱን የአረብኛ ፊደላት በደንብ ከማወቅ ነው። የአረብኛ ፊደላትን ማወቅ አንዱ ስማቸውን ማወቅ ስለሆነ በባለፈው ቪዲዮ በትምህርት አንድ ሀያ ስምንቱን የአረብኛ ፊደላት ስማቸውን እያንዳንዱ ፊደል በደንብ ለየብቻ አይተናል ማለት ነው። ስለዚህ ከመጀመሪያ መጀመር ለምትፈልጉ ትምህርቱን ከመጀመሪያው ከትምህርት አንድ እንድትጀምሩ ሀሳብ ሰጣችኋለሁ። ኸይር በሁለተኛው ትምህርታችን ደግሞ ሀያ ስምንቱን የዓረበኛ ፊደላት ለየብቻ በዝርዝር እያየን እንሄዳለን እያየን እንሄዳለን። ያንዳንዱ ፊደል ቅርጻቸውን ያው ስማቸው እንዳለ ሆኖ ቅርጻቸውን ሲቀጣጠሉ መጀመሪያ፣ መካከል ሲመጡ የሚኖራቸውን ቅርጽ ማለት ነው፣ የድምፅ አወጣጣቸውን እያየን እንሄዳለን። መጀመሪያ የምንማረው ፊደል አሊፍ ነው። አሊፍ እንደምትመለከቱት ይህ ፊደል አሊፍ ይባላል። ይህ ፊደል አሊፍ ይባላል። አሊፍ ተከትሎት ከሚመጣ ፊደል ጋር አይቀጥልም፣ ተከትሎት ከሚመጣ ፊደል ጋር አይቀጥልም። በእነዚህ የቁርአን ምሳሌዎች ቃል ወንድም እነዚህ ጋር የምታያቸው አራቱም ቃላቶች የቁርአን ቃላቶች ናቸው። አሊፍ በተለያየ መልኩ መጥቶ ታገኛላችሁ። እዚች ጋር ት አሊፍ ይህ አሊፍ የሚባለው እዚህ ጋር ዞም ላድርግላችሁና እዚህ ጋር በምትመለከቱት መልኩ ሊመጣ ይችላል ማለት ነው። አሊፍ ብቻውን ሊመጣ ይችላል። አሊፍ ብቻውን ሊመጣ ይችላል። አሊፍ ወው ላይ ሆኖ ሊመጣ ይችላል። አሊፍ ያ ላይ ሆኖ ሊመጣ ይችላል። ስለዚህ ጋር ሶስቱ የምታያቸው ቅርጾች የአሊፍ ቅርጾች ናቸው። ቁርአንን ስትቀሩ አሊፍን ሁሌ ግድ እንደዚህ አይነት ብቻ እንዳጠብቁ፣ በዚህኛው ብቻ እንዳጠብቁ። ወው ላይ አሊፍ ሆኖ ከመጣ ይህም አሊፍ ነው። ምሳሌ ምሳሌዎችን ወደ ምናያቸዋለን ወደ ቅድሞች ምሳሌ ይመጣና ያስከሻፈውን ዝሞት ላልቆና እዚህ ጋር ምታዩቸው የቁርአን ምሳሌዎች ላይ የመጀመሪያው ቃል ላይ ይህ ቃል ላይ የመጀመሪያው ቃል ላይ ይህ ቃል ላይ አሊፍ አለ። አሊፍ መጀመሪያ ነው የመጣው። በደንብ መካከል ላይ የመጣው ቀጥ ያለ ቅርጽ ይዞን የመጣው ማለት ነው። አሊፍ በዚኛው በመጀመሪያው ቃል ውስጥ አሊፍ ቀጥ ያለ ቅርጽ ው መሀል ላይ ከዛይ ቀጥሎ ያለው ፊደል አሊፍ ነው። ይህ አሊፍ መሳቢያ ይባላል። ማንበብ አይጠቅመንም፣ መሳቢያ ነው። ዛይን ዛ ብዶ በማድረግ ይስበዋል ማለት ነው። ሁለተኛው ቃል ላይም ይሄኛው ቃል ላይ ደግሞ አሊፍ መጨረሻ ላይ መጥቷል። ያ ፊደል ይመስላል፣ ግን ይህ ፊደል አሊፍ ነው። ያ ማስቀመጫ ብቻ ነው። ዳልን ዳ ተብሎ እንዲሳብ ያደርገዋል። ሶስተኛው ቃል ላይም ደግሞ አሊፍ ከላም ቀጥላ መታለች። ወው ላይ ነው ያለችው። ወው አትነበብ፣ ወው ማስቀመጫ ብቻ ናት። ስለዚህ ላሟን ላ ተብሎ እንዲነበብ እንዲሳብ ያደርገዋል። አሊፍ ደግሞ መሃል ላይም በትንሽ ትንሽ የሆነ ምትመጣት ትችላል። እችኛውም ሲንን ቀድሟት የመጣችውን ሲን ፈትሐን ሳ ተብላ እንድትነበብ ያደርጋል። ስለዚህ አሊፍ ይሄን ካወቃችሁ በቂ ነው። ንባቡ ላይ ስንገባ አሊፍ መሳቢያ የሚባለውን ትምህርት ስንማር በደንብ የምናየው ነው። ከአሊፍ ጋር በተያያዘ ደግሞ ሌላ ማወቅ የሚጠበቅብን ፊደል ሐምዛ ነው። ሐምዛ ሐምዛ፣ እችኛዋን ቅርጽ ንባቡ ስታገኙ ያ ፊደል ሐምዛ ይባላል። ስለዚህ የቀደሙ አሊፍ መሳቢያ ነው። ይሄ ግን ራሱን ችሎ የሚነበብ ነው። ንባቡ ስንገባ አናባቢ ምልክቶች አሉ። ፈትሓ፣ ከስራ፣ ቧማ፣ ስኩ የሚባሉ ዋና ምልክቶች አሉ እንዲሁም ሸዳ አለ። በእርግጥ ሐምዛ ሸዳ አናገኝም። ቁርአን ውስጥ ፈትሓን ከስራን ቧማና ስኩንን ግን ተሸክሞ ራሱን ችሎ የሚነበብ ድምፅ ይፈጥርልናል ማለት ነው። ስለዚህ ሐምዛን ልክ እንደ አሊፍ በተለያየ ቅርጾች እናገኘዋለን። እንደምትመለከቱ ሐምዛ ብቻውን ታገኛላችሁ ከአሊፍ ጋር ሆኖ ታገኛላችሁ ከአሊፍ በታች ሆኖ ሐምዛን ታገኛላችሁ። ያ ፊደል ላይ ሆኖ ታገኛላችሁ። ዋው ፊደል ላይም ሐምዛ ተቀምጣ ትኖራለች። ስለዚህ በቀነት ዋና ምንድን ነው? እነዚህ ችኛዋን ቅርጽ እየፈለጋችሁ ሐረካውን አናባቢውን ጠብቃችሁ ማንበብ ብቻ ነው ማለት ነው። ድምፁ ከአማርኛ አቤተሰብ ጋር ተመሳሳይ ነው። የአማርኛ አቤተሰብ አ ኡ ኢ ጋር ተመሳሳይ ነው ማለት ነው። ስለዚህ ምሳሌዎች ስትመለከቱ እዚህ ጋር ሐምዛለች። አናባቢ ምልክቷ ዷማ ናት። እንሻላህ ስለ ንባብ ስንገባ በደንብ እናያለን። ኡ ብለን እናነባዋለን ማለት ነው። ኛውም እዚህ ጋርም እችኛዋም ሀምዛ ናት። አሊፍ ላይ ያለችው ግን ሀምዛ ናት። እችንም ዷማ ስለሆነች ኡ ብለን እናነባታለን። እዚህ ጋር ደግሞ ወው ላይ የተቀመጠችው ሀምዛ ናት። እ ነው ብቻዋን አትነበብም። ከያ ጋር ዮ ተብላ ትነበባለች። እዚህ ጋር ደግሞ አሊፍ አለ፣ ከላዩ ሀምዛ አለ። ስለዚህ ሀምዛ ያለበት የሚነበብ ነው። ድምፁም ከአማርኛ ፊት ፊደል ሃአኦኢ ጋር ተመሳሳይ ነው። ስለዚህ ሀምዛና የአሊፍ ልዩነት ምንድን ነው? አሊፍ አይነበብም። ሀምዛ ካለው ግን ይነበባል። አሊፍ መሳቢያ ነው። ይሄ ግን ራሱን ችሎ በእንግሊዝኛ ይሄ ከንሰናንት ነው። ይሄ ግን ሎንግ ቫውል ነው በእንግሊዝኛ። ይሄ መሳቢያ ነው። ይሄ ደግሞ ራሱን ችሎ የሚነበብ ድምጽ ነው። ቀጣይ ፊደላችን በ28 የአረብኛ ፊደል ሁለተኛው ፊደል ባ ነው። ባ ከታች አንድ ነጥብ ያለው እዚህ ጋር የምትመለከቷቸው የባ ቅርጾች ናቸው። ይህ ባ ነው ብቻውን። ባ ጽሁፍ መጀመሪያ ሲመጣ ባ ጽሁፍ ቃል መካከል ሲመጣ እና ባ መጨረሻ ሲመጣ መጨረሻ ሲመጣ ማይቀጣጠል ከሆነ ሙሉ ቅርጹን ይዛል። የባ እንደ አናባቢው ከአማርኛ። ስለዚህም ባ ፊደልን የቁርአን ቃላት ውስጥ ስለይ ዋናው ከታች ያለው አንድ ነጥብ ነው። ለምሳሌ ከታች ያሉት ዛው ምሳሌዎችን ስንመለከታቸው ከዚህ ስንጀምር የዝኛው ፊደል የመጀመሪያው ቃል የመጀመሪያው ፊደል ባ ነው። ስለዚህ ዋናው መለያው ከታች ያለችው አንድ ነጥብ፣ ሁለተኛውም ቃል ላይ ባ መሃል ላይ መታለች። ስለዚህ ዋና አንድ አንድ ነጥብ እያየ ነው ግድ ሙሉ ቅርጹም ይህን መጠበቅ የለብንም። ሶስተኛውና አራተኛው ቃላቶች እንኳን በመጨረሻ ሙሉ ቅርጹን ይዞ ሲተቀጣጥሎም ሳይቀጣጠል መጥቷል፣ ችግር የለም። የመጨረሻው ቃል ላይ ያልተቀጣጠለው ዛል ስላለ ነው። ስድስት ፊደሎች ተከትሏቸው ከሚመጡ ፊደል ጋር አይቀጣጠሉም። ስለዚህ ባን አንዱን ነጥብ በደንብ በማየት ቁርአንስ በቀላሉ መለየት ትችላላችሁ ማለት ነው። የድምፅ አወጣጡም ያው ከአማርኛ በቤተሰብ ጋር ነው። ምንም ያስቸግር አይደለም። ባ ቀጣይ ሶስተኛው ፊደል ታ የሚባለው ፊደል ታ፣ ታ ልክ እንደ ባ ነው ቅርጹ። ነጥቡ ግን ከላይ ሁለት ሆኖ እናገኘዋለን። እዚህ ጋር የምትመለከቷቸው የታ ፊደል ቅርጾች ናቸው። ታ ፊደል ነባብ መጀመሪያ ወይም ቃል መጀመሪያ ሲመጣ በቃላት ቃል ውስጥ መካከል መሀል ላይ ሲመጣ እና መጨረሻ ሲመጣ ተቀጣጥሎ፣ ይሄ ደግሞ መጨረሻ ሳይቀጣጠል ሲመጣ ታም፣ ድምፁ ከአማርኛ ከቤተሰብ ጋር ተመሳሳይ ነው። ብዙ አንቸገርም። ቃላቶቹ እናያቸው ስ እዚህ ጋር የመጀመሪያው ቃል ላይ የመጀመሪያው ፊደል ታ ነው። ስለዚህ ዋናው መለያው ሁለት ነጥቡን ፈልጋችሁ ነው። ሁለተኛውን ቃልም በቀላሉ ታን መለየት ትችላላችሁ። ቱ ጋር አለ መሀል ላይ አለ። ሶስተኛው ቃል ላይ መጨረሻ ላይ ሁለት ነጥብ ስትፈልጉ መጨረሻ ላይ ላይ ሙሉ ቅርጹ ስለሚታይ አያስቸግርም፣ ተቀጣጥሏል። የመጨረሻው ደግሞ አሊፍ ስለመጣችበት ሳይቀጣጠል ብቻውን ታ መጨረሻ ላይ አለ። ስለዚህ ታንም ልክ እንደ ባ ቁርአንስ መለየት ብዙ ሚከብድ አይደለም። የድምፅ አወጣቱ እንደነገርኳችሁ ነው። ከአማርኛ ተ ቤተሰቦች ጋር ተቱቲ ጋር እንደ ሐረካው እናነቧለን። ንባብ ውስጥ ስንገባ የምንማሩ ይሆናል። ቀጣይ የምናየው ፊደል ደግሞ ሳ ነው። ሳ አይደለም፣ ሳ ምላሳችን የመላሳችን ጫፍ የላይኛውን የፊት ጥርስ ጠርዝ መንካት አለበት። ሳ እነዚህ የሳ ቅርጾች ናቸው። አራቱ መታያቸው ሳ ብቻውን ወይም ሳይቀጣጠል ለምሳሌ ይሄ ቃል ውስጥ የመጨረሻውን ቃል ይሁት ሳ ፊደል የመጨረሻው ፊደል ነው። ይሄ ቃል ውስጥ ሳ ፊደል መጨረሻ ላይ ቀድሞት የመጣው ስለማይቀጣጠል ብቻውን መጥቷል። ስለዚህ ሙሉ ቅርጹ ይታየናል ማለት ነው። እዚህ ቃል ውስጥ ደግሞ ሳ ፊደል ተቀጣጥለዋል። ግን መጨረሻ ሲመጣ ብዙ ማን ይቸገራል። ይሄን ይመስላል ማለት ነው። ሌሎቹ ሁለቱ ላይ ደግሞ የመጀመሪያውን ስንመለከት ደግሞ ሳ መጀመሪያ መጥተዋል። ሳ ሲመጣ ይህ አይነት ቅርጽ አለው። ሶስት ነጥቡን በደንብ ያዙ። ሌላ ተጨማሪ ቅርጽ የለውም። በዚህ መሰረት ሁለተኛው ቃል ላይ ሳ ፊደልን መካከል ላይ ታገኙታላችሁ ማለት። ስለዚህ ሳ ፊደል ቅርጹ ሶስት ነጥቡን ተከትላችሁ ይህን ሶስት ነጥብ ተከትላችሁ በቀላሉ መለየት ትችላላችሁ። ድምፅ አወጣጡ ግን ከአማርኛው ሰ ቤተሰብ ጋር እንዳታመሳስሉ ምን ያስፈልጋል የምላሳችን ጫፍ ከላይኛው የፊት ጥርሶቻችን ጠርዝ ጋር እያነካካል ነው የምናወጣው ማለት ነው። እያነካካል ነው የምናወጣው። ኢንሻላህ ንባቡ ስንገባ ፊደሎችን የደጋገመ ስለምናይ ብዙ አትቸገሩም። ቀጣይ የምናየው ደግሞ ጂም ይባላል። ጂምን አይተናል። እዩት ቅርጹ እንዲህ አይነት ነው። ጂም ሀ እና ሆ ተመሳሳይ ናቸው። ጂም ሀ እና ሆ ሶስቱም ተመሳሳይ ነው። የነጥብ ልዩነት ነው። ጂም ከታች ነጥብ እንዳለው ሲቀጣጠል በተለይ መጀመሪያና ና መካከል ሲመጣ እንደምትመለከቷቸው እግሩ አያስፈልግም። ዋና የሚፈለገው እቺ ምትመስሏ ነገር ከታች ያለችው አነጥብም ማለት ነው። እነሱ መጨረሻ ሲመጣ ሙሉ ቅርጽን ሊይዝ ይችላል። ሊቀጣጠልም ላይቀጣጠልም ይችላል። እ ምሳሌዎቹ ያቸው የቁርአን ቃላቶች ናቸው። የመጀመሪያው ላይ ዩት። መጀመሪያ ላይ ፊደል ማን ነው? ጂም ነው። ጂም ነው። ቅርጹንም ዩት። ከታች አንድ ነጥብ አለው። ሁለተኛው ቃል ላይ ደግሞ መሀል ላይ ሁለተኛው ፊደል ጂም ነው። ቅርጹን ቢዩት ከታች አንድ ጥብ አለው። ሶስተኛው ፊደል ደግሞ በደንብ ቢዩት ሶስተኛው ቃል ሶሪ ሶስተኛው ቃል ላይ ደግሞ በደንብ ቢዩት ጂም ሁለት ቦታ መጥቷል። ሁለት ቦታ መጥቷል። መሀል ላይ መጥቷል። መጨረሻ መጥተዋል። ሶስቱም ቅርጻቸው ተመሳሳይ ነው። ይሄ ነጥብ የለውም፣ ሃ ይባላል። ቀጣይ እናያለን። ይሄ እና ይሄኛው ግን ከታች አንድ ጥብ አላቸው። ሁለቱም ጂም ናቸው። የመጨረሻው ደግሞ ጂም። ይሄ ቃሉ ሳይቀጣጠል መጥቷል። ምክንያቱም ዋው ፊደል ተከትሎት ከሚመጣ ፊደል ጋር ስለማይቀጣጠል ነው። ድምፅ አወጣጡ አይከብድም። ለአማርኛ ተናጋሪ ከአማርኛ ጀ ቤተሰቦች ጀ ጁጂ ያለ እንደ አናባቢው የምናነበው ይሆናል ማለት ነው። ቀጣይ ያሉትም ሁለቱም በቅርጽ ከጂም ጋር ተመሳሳይ ናቸው። ማና ማን ሓ እና ሆ። ሓ ነጥብ የለውም። ድምፅ አወጣጡን ግን በደንብ ለማመድ ያስፈልጋል። ሃ አይደለም ሓ። ይሄኛው ሀሌታሃ ሳይሆን ሓመሩ ለስለስ ያለ መሀል ላይ የሚወጣ ድምፅ ነው። ቅርጹ ጅምን ካወቃችሁ ሓም መለየት አይከብዳችሁም። ከጅም የሚለየው ነጥብ የለው። ያው ሓ ሙሉ ቅርጹ መጨረሻ ላይ ሲመጣ መሀከል ላይና መጀመሪያ ሲመጣ ምሳሌዎቹን ይዋቸው። የመጀመሪያው ቃል ላይ መጀመሪያው የመጣው ፊደል ሓ ነው፣ ነጥብ የለውም፣ ጅምን ይመስላል። ሁለተኛው ቃል ላይ መሀል ላይ የመጣው ፊደል ሓ ነው፣ ነጥብ የለውም፣ ጅምን ይመስላል። ሶስተኛውና አራተኛው

ግን ቀድሟቸው ከሚመጡ ፊደላት ጋር ከነዚህ ቤተሰብ ይምጣ እንጂ ከማንም ፊደል ጋር ከተቀሩት ከሃያ ሁለቱ ጋር መቀጣጠል ይችላሉ። ስለዚህ ሀ ላይ ጅምን ካወቃችሁ ቅርጽ ብዙ አያስቸግራችሁም። የድምፅ አወጣጡ ግን መሀከለኛው ጉሮሮ ላይ ነው፣ ተጨምቆ የሚወጣ ነው። ከሐመሩ ሀ ሑ ሒ። ስለዚህ ድምፅ አወጣጡን በደንብ መለማመድ ያስፈልጋቸዋል ማለት ነው። ከሀ ቀጥሎ ያለው ፊደል ይባላል። ይሄ ደግሞ የላይኛው ጉሮሮ ላይ ነው የሚወጣው። ከጅም የሚለየው የጅም ነጥብ ከየት ነበረ? ከታች ነጥብ። የዚህ ነጥብ ደግሞ ከየት ሆነ? ከላይ ሆነ። ሀ ደግሞ ነጥብ የለውም ማለት ነው። ስለዚህ ዋን ከጅም ጋር ቅርጹ ተመሳሳይ ነው። ልዩነቱ የነጥቡ ቦታ ነው። ጅም ላይ ከነጥቡ ከታች ነው፣ ዋ ላይ ነጥቡ ከላይ ነው። እነዚህ የዋ ፊደል ቅርጾች ናቸው። ደንቢዋቸው ሆ ፊደል ጂምን ይመስላል። ልዩነቱ ነጥቡ ከላይ ነው ማለት ስለዚህ ድምፅ አወጣጡ ላይ ትኩረት ማድረግ አለባቸው። ቅርጹ ጂምን ካወቃቸው ሀና ሆ ብዙም አያስቸገሩም። ድምፅ አወጣጡ ግን ሆ ነው ይወፍራልም። የላይኛው ጉሮሮ ይወጣል ማለት ነው። እነዚህ ቃላቶች ናቸው፣ ከቁርአን ተወጣጡ ቃላቶች። የመጀመሪያው ቃል ላይ ሆ መጀመሪያ መጥቷል። ጂምን ይመስላል፣ ነጥቡ ግን ከላይ ነው። ጂም ቢሆን ኖሮ ነጥቡ ከታች ነበረ። ይው ዚ ይሁት፣ ይህን ቃል ላይ ይሁት። ይሄ ቃል ላይ ጂምም አለ ሆም አለ። የመጨረሻው ፊደል ጂም ነው፣ ነጥቡ ከታች ነው። አልተቀጣጠለም በማን ምክንያት? በላ ምክንያት። ሁለተኛው ፊደል ግን ነጥቡ ከላይ ነው፣ ኾ ነው። ሶስተኛው ቃል ላይ መጨረሻ መጥተዋል፣ ተቀጣጥሏል። የመጨረሻ ላይ ደግሞ ኸ አልተቀጣጠለም። በማን ምክንያት? በዛ ምክንያት። ስለዚህ ኸን በዋናነት ድምፁን ኸ እና ከላይ የነበረው ሐ ፊደል ድምፅ አወጣጣቸውን በተደጋጋሚ በመስማት በማዳመጥ በመል በመሞከር ማውጣት ይኖሩባቸውን። እንሻላ ንባብ ውስጥ ስንገባ ደግሞ እያነበብ ናቸው ድምፃቸውን እየተላመድ ነው እንሄዳለን። ቀጣይ የምናገኘው ፊደል ዳል ይባላል። ዳል ተከትሏቸው ከሚመጡ ፊደላት ጋር ከማይቀጣጠሉ ስድስት ፊደላቶች አንዱ ነው። ስለዚህ ዳል ፊደል ኦልሞስት ሁሌም ሙሉ ቅርጹን እንደያዘ ነው የምናገኘው። ይኸው እንደዚህና ከሁለቱ አማራጭ ውጭ የለም ማለት ነው። ምክንያቱም ተከትሎት ከሚመጣ ፊደል ጋር ስለማይቀጣጠል ሌላ አይነት ሶስተኛ ቅርጽ የለውም፣ ወይም አራተኛ ቅርጽ የለውም። ያቸው እዚህ ጋር በመጀመሪያው ቃሉ ላይ እነዚህ ሁሉም ቃላቶች የቁርአን ቃላቶች ናቸው። ስለዚህ አሁን ፊደላትን ለመለየት በምናደርገው ሂደት ውስጥ እያየነው ቃሉን አእምሯችን እየመዘገበ ነው። ወደፊት ንባቡ ስንገባ አዲስ ቃል አይሆንብንም ማለት ነው። ኢንሻላህ። የመጀመሪያው ፊደል ዳል ነው። ዳል ደጋን መሳይ ቆልመም ያለ ቅርጽ ነው ያለው። ተከትሎት ከሚመታ ጋር አይቀጣጠልም ማለት ነው። ስለዚህ ሁሌ ዳል መጀመሪያ ከመጣ ሳይቀጣጠል ነው የምናገኘው። ሁለተኛው ቃል ላይ ግን ዳል መሀል ላይ መጥተዋል። ዳል ቀድሞት ከመጣው ፊደል ጋር የሚቀጣጠል ፊደል እስከሆነ ድረስ ተቀጣጥሎ እናገኘዋለን። የዳል ባህሪው ምንድነው? ተከትሎት ከሚመጣ ፊደል ጋር ክፍተት ፈጠረት። ዳል ብቻ አይደለም ዋውም፣ ራሱ ተከትሎት ከሚመጣ ፊደል ጋር አይቀጣጠልም ማለት ነው። መጨረሻ ሲመጣ ደግሞ ት ዳል እዚህ ጋር መጨረሻ መጥተዋል። እዚህ ቃል ውስጥም ዳል ቀድሞት የመጣው ደግሞ የራሱ ቤተሰብ፣ የራሱ አይነት እንደሱ ማይቀጣጠል ራስ ለመጣ ሳይቀጣጠል ነው የምናገኘው። እዚህ ጋር አሊፍም አልተቀጣጠለም፣ ራም አልተቀጣጠለም፣ ዳልም አልተቀጣጠለም። ስለዚህ ዳል ድምፁ አንድ ይቸገርም ከአማርኛ ደቤተሰብ ጋር ደዱ ዲ ጋር ተመሳሳይ ነው። ቅርጹም ደግሞ ብዙ ይከብድ አይደለም። ዳልን በቅርጽ ደረጃ መለየት ከቻላችሁ፣ ከዳል ጋር የሚመሳሰለው ፊደል ዛል ነው። ዛልን ግን ድምፅ አወጣቱን በደንብ ትኩረት ማድረግ አለባችሁ። ዛል ምላሳችን ወጣ ማለት አለበት። የምላሳችን ጫፍ ከምላሳችን የላይኛው ምላሳችን ጠርዝ ጋር መነካካት አለበት። በዛ መልኩ ነው ልናማውጣት የሚጠበቅብን ማለት ነው። ዛልን ስናወጣ ምላሳችንን ምላሳችንን ከላይኛው የፊት ጥርሶቻችን ጋር ምን አድርገን ነው አነካክተን ነው መሆን ያለበት ማለት ነው። ስለዚህ ዳልን ዛልንም ቅርጻቸው ተመሳሳይ ደጋን መሳይ ቅርጽ ነው። ሁለቱም ተከትሏቸው ከሚወጡ ፊደላት ጋር አይቀጣጠሉም። ልዩነቱ ዛል ነጥብ አለው። የድምፅ አወጣጡም ደግሞ ዛል አማርኛ ላይ የለመድ ነው አይደለም። ምላሳችንን ማውጣት አለብን። ከዛ ውጭ ቅርጹ ዳልን ካወቅን ብዙም አንቸገርም። መጀመሪያው ቃል ላይ እዩት ዛል መጀመሪያ መቷል ዳል ይመስላል ግን ነጥብ አለው። ይሄ ሁለተኛውም ላይ ዛል መካከል ላይ መጥተዋል። ተከትሎት ከሚመጣ ፊደል ጋር አልተቀጣጠለም። ቀጥ ያሉት ደግሞ ሶስተኛውና አራተኛው ቃል ላይ ዛል መጨረሻ ላይ መጥተዋል ማለት ነው። የዛል ቅርጹ ዳልን ካወቃችሁት ብዙም አትቸገርም። ድምፅ አወጣጡ ግን ከአማርኛ ዘዙዚ ጋር አመሳስላችሁ እንዳትተው። ዘዙዚን ምላሳችሁን ወጣ አድርጋችሁ ወይም ምላሳችሁን ጫፍ የላይኛውን የፊት ጥርስ ጠርዝ ያነካካችሁ ዘ ዙ ዚ የሚል ድምፅ ነው። ስለዚህ ቁርአን ላይ የሚበዛው የዘ ቤተሰብ ድምፅ የዛል ነው። ዛይ አለች እናያታለን። ዛይ ብዙት በዛ በብዛት በስቶ የምናገኘው ይሄ ዛልን ነው። ስለዚህ ድምፁ ላይ በደንብ ትኩረት ማድረግ ይኖርባቸዋል። ንባብ ላይም ስንገባ በደንብ እናየሆነ ቀጣይ የምናያቸው ሁለቱም ፊደላት ተመሳሳይ ናቸው። በእርግጥ ከዳልና ከዛል ጋርም ተመሳሳይ ናቸው። ልዩነቱ ዩት ዳል በደንብ ቆልመም ያለ ነው። ራ ደግሞ ይዘረጋል። ዛል ቆልመም ያለ ነው። ዛይ ደግሞ ይዘረጋል። ስለዚህ ራእና ዳል ዛይና ዛል የሚመሳሰል ነገር አላቸው። ራእና እና ዛይ ሁለቱም ድምፃቸው ከአማርኛ ጋር ነው። በእርግጥ ራ ፈትሐና በማ ሲሆን ይወፍራል ድምፁ ራ ሮ ብለን እናወፍረዋለን። ቁርአን ስንገባ ከትርጉም ለቱ እንኳን አያመጣም ባናወፍረውም። ኢንዌይስ ራ ፊደል ይሄ የምትመለከቱ ፊደል ራ ነው። ልክ እንደ ዳል እና እንደ ዛል ሁለት ቅርፅ ነው ያለው። ብቻውን ሲመጣና ሲቀጣጠል ሁለት ቅርጽም አይባልም። አንድ ቅርጽ ነው። የትም ቦታ የሚመጣ ምንም ዲፎርምድ ያልሆነ ቅርጽ ነው። ቅርጹን ያልተጨማደደ ወይም ሆነ ዋና እንትንን ማይለይ ሁሉም ቦታ አንድ አይነት ነገር አለው። ይሄኛው ቃል ላይ መጀመሪያው ቃል ላይ ራ ፊደል መጀመሪያ መጥተዋል። ሁለተኛው ቃል ላይ ራ ፊደል መካከል ላይ መተዋል። ስለማይቀ ተከትሎት ከሚመጣ ፊደል ጋር ስለማይቀጣጠል ክፍተት ፈጥሯል። ሶስተኛውና አራተኛው ቃላት ላይ ራ ፊደል መጨረሻ መጥተዋል። ሶስተኛው ላይ ተቀጣጥሏል። አራተኛው ላይ ግን ቀድሞት የመጣው ዛል ስለሆነ ሳይቀጣጠል እናገኘዋለን። ያው ልክ እንደ ራይት አይነት ነገር ነው። ራ እንደ ራይት አይነት ነገር ነው። ስለ ጽሁፍ ውስጥ ብዙ አንቸገርም። ድምፁም ከአማርኛ ረቤተሰብ ጋር ረሩሪ ጋር ተመሳሳይ ነው። ስናነበው በአናባቢው ፈትሓ ስራ በማ ከአማርኛ ረቤተሰብ ጋር ማመሳሰል ነው። ቀጣይ የምናየው ዛይ ነው። ዛይ ምን ዩት ልክ እንደ ከራ ጋር ተመሳሳይ ነው። ልዩነቱ ምንድነው? ነው ነጥብ አለው ነው። ዛይ ደግሞ አማርኛ ላይ ዘዙዚ ብለን የምንጠቀመውን ድምፅ በዚህ ነው የምናገኘው። ዛል ምላሳችን ወጣ ማለት አለባት። ለዛይ ግን አማርኛ ላይ የምናውቀውን ዘ ነው መጠቀም ያለብን። ሌሎት ቃላቶቹ ላይ መጀመሪያው ቃል ላይ መጀመሪያ የመጣችው ማናት ዛይ ናት። ራ መሀል ላይ መታለች፣ ራ መሀል ላይ መታለች በዚህ ቃሉስ። ሁለተኛው ቃል ላይ ደግሞ ዛይ መካከል ላይ መታለች። ሶስተኛውና አራተኛው ቃል ላይ ደግሞ ዛይ መጨረሻ መጥተዋል ማለት ነው። ስለዚህ አራቱ ፊደሎች አሁን ያየናቸው ዳል፣ ዛል፣ ራ እና ዛይ ተከትላቸው ከሚመጡ ፊደላት ማንኛውም ፊደላት ጋር አይቀጣጠሉም፣ ክፍተት ይፈጥራሉ ማለት ነው። የድምፅ አወጣጡ ከአማርኛው ዘ ጋር ተመሳሳይ ነው። ዛል ብቻ ነው ምላሳችን ወጣ አድርገን ማንበብ የሚጠበቅብን ማለት ነው። ቀጣይ የምናያቸው ሁለቱም ፊደላት ድምፃቸው ከአማርኛ ከምናቀው የአማርኛ የድምፅ አወጣት ጋር ተመሳሳይ ናቸው። ማናማን ሲን እና ሺን። ሲን የአማርኛውን ሰ ይመስላል። ዩዝ የአማርኛውን ሰ ይመስላል። የአማርኛውን ሰ ይመስላል። ሲን ከሁለቱም ጋር ከሁለቱም በኩል ስሎም ጋር የሚቀጣጠሉ ፊደሎች እስከመጡ ድረስ ተቀጣጥሎ ነው የምናገኘው። ሲን ይሄ ሙሉ ቅርጹ ነው። ይሄ ደግሞ መጨረሻ ሲመጣ ነው። መካከል ላይ ሲመጣ ደግሞ የሆነ መጋዚ የሚመስለውን ቅርጽ እየተከተላቸው ነው ሲንን ሲን ፊደልን ለመለየት መሞከር ያለባቸው ማለት ነው። ለምሳሌ ተከታች ያሉትን አራቱን ቃላቶች ያቸው። መጀመሪያው ቃል ሲን መጀመሪያ መቷል። መጋዝ ቅርጹ ሙሉ እግሩ አያስፈልግም ማለት ነው። መሀል ላይም ሲመጣ እስከተቀጣጠለ ድረስ ተቀጣጥሎ ነው የምናገኘው። ሙሉ ቅርጹ አያስፈልግም፣ መጋዙ ብቻ በቂ ነው። መጨረሻ ሲመጣ ግን ይቀጣጠልም አይቀጣጠልም ሲን እናገኘዋለን። ሙሉ ቅርጹን ይደያዘ እናገኘዋለን። የመጨረሻ ቃል ላይ ደግሞ መሀል ላይም ሲን መጥቷል፣ ነጥብ የለውም። ሲን ድምፅ አወጣጡ ደግሞ ከአማርኛ ሰ ቤተሰብ ጋር ሰ፣ ሱ፣ ሲ። ሌላኛው የሰ ድምፅ የምናገኘው ከማ ነው ከታ ነው፣ ባለሶስት ነጥቧ ታ ባለሶስት ነጥቧ ታ። እችኛዋ ምላሳችን መውጣት ልክ እንደ ዛል፣ ለዚችም ምላስ መውጣት አለበት። ሲን ግን ምላስ አይወጣም፣ አማርኛ ላይ የለመድነው ድምፅ ነው የምንጠቀሙ ማለት ነው። ሺን ሲን ፊደል ሶስት ነጥብ ሲኖረው ነው። ዩት ሲን እና ሺንን ብታያቸው ተመሳሳይ ናቸው። ተመሳሳይ ልዩነታቸው ምንድ ነው? ሲን ነጥብ የለውም። ሺን ደግሞ ሶስት ነጥብ አለው። ሺን ከማን ጋር ይመሳሰላል? በነጥብ ከሳ ጋር ይመሳሰላል። ልዩነቱ ሺን ጥርስ መጋዝ ነገር አለው፣ ሳ ደግሞ መጋዝ የለውም ማለት ነው። ስለዚህ ሺን ሲንን ካወቃችሁ ሺንን ፊደል መለየት ብዙም አይከብዳችሁ። ሺን ፊደል መጀመሪያ ሲመጣ መካከል ሲመጣ መጨረሻ ሲመጣ ተቀጣጥሎ ሳይቀጣጠል ምሳሌዎችን ይዋቸው የመጀመሪያው ቃል ላይ ሺን ፊደል መጀመሪያ መጥተዋል ሺን ፊደል መጀመሪያ መጥተዋል። መጋዝ ቅርጹም አለ ሌላስ ሶስት ነጥቡም አለ ሁለተኛው ቃል ላይ ሺን ፊደል መሀል ላይ መጥተዋል አሁን ጽሁፍ አይደለም የምትማሩት ንባብ ስለሆነ አይታችሁ መለየት ማወቅ ብቻ በቂያችሁ ነው ፊደላቶችን አይታችሁ መለየት ብቻ በቂያችሁ ነው ማለት ነው። ሶስተኛው ቃል እና አራተኛው ቃል ላይ ሺን መጨረሻ መጥቷል። ሶስተኛው ቃል ላይ ተቀጣጥሏል ምክንያቱም ቀድሞት የመጣው ፊደል መቀጣጠል ስለሚችል። የመጨረሻው ቃል ላይ ግን ቀድሞት የመጣው ፊደል አሊፍ ስለሆነ አሊፍ ተከትሎት ከሚመጣ ፊደል ጋር ስለማይቀጣጠል ሺን ፊደል መጨረሻ ላይ ሆነው መጥቷል ማለት ነው። የድምፅ አወጣጡም አትቸገሩ፣ ከአማርኛ ሻሹ ሺ ቤተሰቦች ጋር እንደ አናባቢ ይህን ላይ ስንገባ ፈትሓ ከስራ ማ የሚባለውን ስንማር በቀላሉ የምናይሆናል ማለት ነው። ስለዚህ ሲን እና ሺን ተመሳሳይ ቅርጽ አላቸው። ልዩነታቸው የነጥብ ልዩነት ነው። በቀጣይ የምናያቸው አራት ፊደሎች አሉ። በደንቢዋቸው ሷድ አለ፣ ዷድ አለ፣ ጣ አለ እና ቫ። አራቱም ፊደላቶች ተመሳሳይ የሆነ ዋና መሰረታዊ ቅርጽ አላቸው። ሁሉም አራቱም ምን አይነት ቅርጽ አላቸው? ይህ ሞላላ ቅርጽ አላች ኛው ሞላላ ቅርጽ ነው ሷድ። ይህን ፊደል ድ ባድረገው ምንድነው ማድረገው ነጥብ ብቻ ነው የምጨምረው። ለምሳሌ መሀል ያለች ኛዋን ሷድ ማድረግ ብፈልግ፣ ሷድ ማድረግ ብፈልግ፣ ሷድ ናት። ድ ማድረግ ብፈልግ ነጥብ ጨምራለሁ፣ ድ ሆነ። ነጥብን አንስቼ ደግሞ አሊፍ ብሰካለት ደግሞ ጣ ይሆናል፣ ጣ ይሆናል። አሊፍን ሰክቼ ነጥብ ጨምር ደግሞ ቧ ይሆናል። ስለዚህ አራቱ ፊደላት ቅርጻቸው ተመሳሳይ ነው። ያ የቅርጽ መመሳሰል ደግሞ የድምፅ አወጣጣቸው እንዲመሳሰል ያደርገዋል። ሁሉም ወፈር ተደርገው ነው ወፈር አድርገን ነው ማንበብ ያለብን። ስለዚህ የመጀመሪያው ነጥብ የሌለው ሷድ ይባላል። በዚህ ቃል ውስጥ የመጀመሪያው ፊደል ሷድ ነው። እዚህ ቃል ውስጥ ደግሞ መሀል ላይ ሷድ መጥተዋል። ሁለቱ ቃላቶች ደግሞ ሶስተኛና አራተኛ ላይ ደግሞ ሷድ መጨረሻ መጥተዋል። ያው ፊደላቶች መጨረሻ ሲመጡ ሙሉ ቅርጻቸውን ይዛሉ። ቅርጹ ብዙም አንቸገርም። ሞላላ ቅርጽ፣ ነጥብ የለው፣ ሌላ ተጨማሪ ነገር የለውም። ድምፅ አወጣጡ ግን ከሲን ጋር ተመሳሳይ ነው። ልዩነቱ ሷድ ይወፍራል፣ ሲን አይወፍርም። ሰ ካልን ለሷድ ደግሞ ሷ እንላለን። ሱ ካልን ለሷድ ደግሞ ሶ እንላለን። ሲ ካልን ለሷድ ደግሞ ሱ እንላለን። የማወፈር ሁኔታ ያለው ማለት ነው። ድምፅ አወጣጡ ማወፈር ነው። ቁርአን ውስጥ ምናወፍራቸው ሰባት ፊደሎች አሉ ይወፍራል ይን ይወፍራል ድ ይወፍራል ድ ወፍራል ይወፍራል ወፍራል ና ፍ ወፍራል። እነዚህ ሰባቱ ፊደሎች የሚወፍሩ ፊደሎች ናቸው። ድን ድን ካወቀን ድንም በቀላሉ መለየት እንችላለን። ልዩነቱ ድና ድ የነጥብ ልዩነት ነው። ድም ይወፍራል። በዚህ ቃል ውስጥ ድ መጀመሪያ መጥተዋል። በሁለተኛው ቃል ውስጥ ድ መካከል ላይ መጥተዋል። ሶስተኛና አራተኛ ቃል ላይ ድ መጨረሻ መጥተዋል። አንደኛው ላይ ቧድም ልክ እንደ ሷድ ድምፁን ስናወጣ እናወፍረዋለን። ስለዚህ አራቱም ይሄ ሞላላ ቅርጽ ያለባቸው ፊደሎች በሙሉ ይወፍራሉ አራቱም። ስለዚህ ቧድን ወፈር አድርገን ነው ንባብ ውስጥ ማንበብ የሚጠበቅብን ማለት ነው፣ ልክ እንደ ሷድ። ኢንሻላህ ንባብ ውስጥ እንገባ ደግሞ በደንብ እያየናቸው ሄደው ይሆናል። ቀጣ ያለው ፊደል ጣ ነው። ጣም ዩት ሷድን የሚመስለው ሞላላ ቅርጽ አለው። ምን ተጨመረበት? የአሊፍ የሚመስል ነገር ተሰካበት። አሊፍ የሚመስል ነገር ተሰካበት ማለት ነው። ስለዚህ አሊፍ መስለውን ነገርን ከሷድ ጋር ስናገኘው ያ ፊደል ማን ይሆናል? ጣ ይሆናል ማለት ነው። ስለዚህ ጣ ደግሞ ይሁት አራቱም አንድ አይነት አንድ ቅርጽ ነው ያለው። ምንም መጀመሪያ፣ መሀከል የሚምጣ ሙሉ ቅርጹን እንደያዘ ነው። ከ28 የአረብኛ ፊደላት ሁለት ፊደሎች ናቸው ሁሌ ሙሉ ቅርጻቸው እንደያዙ የምታገኛቸው ማንና ማን? ጣ እና ጣ። ሲቀጣጠሉም ሳይቀጣጠሉም የሆነ የሚቆረጥባቸው ነገር የለም ማለት ነው። ቃላቶችን ስናይ የመጀመሪያው ቃል ላይ ጣ ፊደል መጀመሪያ መተዋል።

ዛል የሚለየው ይወፍራል። ቅርፁ ደግሞ ልክ እንደ ጣ ነው። እንደምትመለከቱት ልክ እንደ ጣ የትም ቦታ ይምጣ ሙሉ ቅርፁን እንደያዘ ነው። ይቀጣጠላል እንጂ ቅርፁ የሚቀየር ነገር የለውም። ሌሎች አሁን እንዳካየናቸው እግራቸው ይቆረጣል ሲቀጣጠሉ። ጣ እና ቫ ግን ሙሉ ቅርጻቸው እንደያዙ ነው። በዚህ ቃል ውስጥ ቫ መጀመሪያ ላይ መጥተዋል። በዚህ ቃል ውስጥ ቫ መሀል ላይ እናገኛለን። ሶስተኛውና አራተኛው ቃል ላይ ደግሞ ቫ ፊደል መጨረሻ ላይ መጥተዋል።

ይን ቅርጻቸው አንድ አይነት ነው። ልዩነቱ ምንድ ነው? ይን ነጥብ አለው፣ አይን ነጥብ የለውም ማለት ነው። ሁለቱም ጉሩሯችንን በደንብ ማለማመድ አለብን። ለሁለቱም ፊደል ጉሮሯችን በደንብ ማለማመድ አለ። አይን መጀመሪያ ሲመጣ ሀምዝ ይመስላል። ከሀምዝ የሚለየው ግን ሀምዝ አይቀጥልም፣ አይን ግን ተቀጣጥሎ ይሁት። ይህን ቃል ላይ ይሁት፣ አይን መጀመሪያ መጥተዋል። ሀምዝ ቢሆን ኖሮ ግን እች ብቻ ሆኖ አትቀጥልም። አይን ከሆነ ግን ቀጥሎ ነው የምናገኘው። አይን እና ይን መሀል ላይ ሲመጡ የመዘጋት የመቆለፍ ነገር አላቸው ይሁት ከረባት የሚመስል ነገር ሆነ። ግን መሃል ላይ ሲጻፍ ሙሉ ለሙሉ ቀለም የሆነና የመቆለፍ ነገር አላቸው። አይን መሀልና መጨረሻ ሲመጡ ማለት ነው። መሀልና መጨረሻ ሲመጡ፣ መጨረሻ ግን ሳይቀጣጠል ከሆነ ሙሉ ቅርጾን ይይዛል። ስለዚህ አይንን ድምፅ አወጣጡ ላይ ትኩረት አድርጉ። የመሀል ጉሮሮ ነው አይን አይባልም። አይን አ ይህንም በተደጋጋሚ ለመመድ ማምጣት ይኖርባቸዋል። ይንም ከአይን ጋር የቅርፅ ተመሳሳይ ነገር ነው ያለው። በቅርጹ ልዩነቱ ነጥብ አለው ት

ኸ ካልን ቦታ ሙን ይን ኸይና ኣሎ ያቸው ኸነ ኸይን ነጥብ አላቸው። ሓና ዓይን ነጥብ የላቸው። ድምፅ አወጣጥም ሓና ዓይን ተመሳሳይ ቦታ ላይ ይወጣሉ። ሆና ይን ደግሞ ተመሳሳይ ቦታ ይወጣሉ ማለት ነው። ስለዚህ ፊደላቶችን ሁ ፅሁፍ አይደለም የምንማረው ንባብ ስለሆነ አይታችሁ መለየስ ስለሆነ ደጋግማችሁ ባያችሁ ቁጥር የምትለምዱት ነው። ፅሁፍ ሲሆን ነው ከበድ የሚለው። ያው የተከታታይ ትምህርታችን ከፊደል ጀምረን ከአሊፍ ጀምረን እስከ ሰላሳ ጁዝ ድረስ ነው የምንጨርሰው። እንሻላ እናንተ ይህንን ቪዲዮ ስራይ ብላችሁ በደንብ እየተከታተላችሁ የምትሄዱ ከሆነ ቁርአንን ማንበብ ትችላላችሁ። ከዛም ደግሞ ከላይ ከሱረቱል ፋቲሓ ጀምረን ሙሉ ቁርአን እየከፋፈልኩኝ ለእናንተ ለመከታተል በሚመች መልኩ እያዘጋጀው ለቅላችኋለሁ። ስለዚህ እነዚህ ቪዲዮዎች በመከታተል ብቻ በአላህ ፍቃድ ቁርአንን ማንበብ ትችላላችሁ። የሁለተኛ ትምህርታችን እዚህ ጋር ያበቃል።